ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይን ያለው እግዚአብሔር ይመስገን። እንዴት ናችሁ? ልጅ ዋላ ዋላ ስራ እንዴት ነው? እኔ ጋ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ነው እግዚአብሔር ይመስገን። ትንሽ ጤና ማዋሳል እንግዲህ በእያላችሁበት ጸልዩልን ማለት ነው። ያው ትኩሳት ተኩሳትና የሆነ ጉንፋን ነገር ነው። ጉንፋን ሳይሆን አሁን የመጣ ወረርሽኝ አለ አዲስ አበባ ላይ እና ከአንገት በላይ ኢንፌክሽን ምናምን ነገር እንደዛ ነገር ሆኖባት በጣም አስጨንቀኛል። በእርግጥ አኪም ቤት ሄዳ ደራራቻውን እንግዲህ ያው ከመሸም ደግሞ ኢንተርኔት አልሰራልኝ ስላለ ነው እንግዲህ። እግዚአብሔር ያቀሽ እና ጸልልኝ ማለት ነው በጣም ጨቆ የነበረ ያው በእርግጥ ገና አኪም ቤት ሄዳ መድኃኒት እየወሰደች ነው። መድኃኒት ገና ዛሬ ነው የጀመረችው ማለት ነው እና ርቆ ሆናችሁ በሰው ሀገር ላይ ሆናችሁ እንደዚህ አይነት ነገር ደግሞ ትንሽም ቢሆን ከባድ ነው በጣም። እና ለዛ ነው እላችኋለሁ። ዛሬ የመጣሁት ግን አንድ ነገር ማለት ተቸው ነበረና፣ ግን የሆነ ትዝ አለኝና ለምንድነው አንዳንድ ጊዜ ለራሳችን ሳንቆም በእግራችን በሁለት እግራችን ሳንቆም ለሰዎች አድርገን እኛ እራሳችን ቤተሰቦቻችን የምናስቸግረው እንዲቸገሩ የምናደርገው ነገር አለና በባለፈው ማለት ቆይቶ አንድ ስንት ቀን አንድ ሳምንት ይሆናል፣ እኔ አላውቅም፣ ግን የሆነ አባት ሾፌር ነው እና ለመቅዶንያ መቶ ሺ ብር ነው መቶ ሰማንያ ሺ ብር አርባ ሺ ብር ስንት አመት ሙሉ ያጠራቀመው ገዛ ልጆች ቅርበ ብሎ ለመቅዶንያ የሰጠው አባት እንዲሁ ማለት ሰው እኮ የሚሰጠው ሲኖረው ነው አደለ? በተለይ ልጅ እያለው ለልጆቹ ሳይሆን ለልጆቹ እንደፈለጉ ሳያደርግላቸው እንደፈለጉ ሳይሆን በቃ ይቅር በሉ ማለት እኮ ዲንጫ ልጆቹን አውጥቶ ወዴት ሊጥላቸው ነው? እየእውነት ይሆነ በሌላ ነገር እንትን ብዬ አደለም። እኔ መስጠት ወዳለሁ ደስ ይለኛል እኮ፣ ግን ለራሳችሁ ሳትሆኑ በተለይ ደግሞ ልጅ እግሬን ተዘፍዘፊ እኮ ነው ትንሽ እግሬ አቃጥሌን ከስር እና ለመዘፍዘፊ አድርጌ ነው እንትን ብየው ነው ልተኛ እዚሁ። ሳይሆን በተለይ ደግሞ ልጆቹን እያስራበ ልጆችን እንዴ መቅዶንያ ማለት እኮ በጣም ብዙ ሕዝብ ብዙ ሕዝብ የሚያስተዳድር ነው። ብዙ ሕዝብም ደግሞ የሚረዳበት ድርጅት ነው። በቃ እንትኑ ማለት ነው። እና ማለት ሰው ለእነሱ ትንሽ ይኑሮት ትንሽ አስቀርቶ ቢሆን ጥሩ ነው። እንዳለ ሙልጭ አድርጎ ሰጥቶ ልጆቼ፣ ይቅርታ። እኔ በጣም ነው የሚያናደደኝ፣ እኔ በጣም ነው ያናደደኝ። ልጅ የወለደ ያውቃል። እንዴት ልጆቹን እየተቸገሩ ህን ጊዜም እኮ የመንግስት ትምህርት ቤት ይሆናል። እዚህ ጋር ልትረዱልኝ የሚገባው ለምን ሰጠ፣ አይደለም ለምን ሰጠ ሳይሆን ምንም ሳይኖረው ልጆች ሆይ ይቅር በሉኝ ብሎ ለምንስ እንዲሰጥ ፈለገ? በሚዲያ ላይ ተናፍሶ እሱን ጎበዝ ጀግና ለሀገር ሊባል ይሄ ጀግና አያስብልም። ጀግና የሚያስብለው ከችግር የተላቀቀና ከዛም በኋላ ደግሞ ለሰው የሚረዳ የሚያደርግ ነው። ለእኔ ጀግና ማለት ነው እንጂ ምንም ሳይኖረው ልጆቹን እያስራበ ለራሱ የሚጎርሰው የለው፣ የሚበላው የለው፣ የሚኮናንበው አማራው አሉ የሱስ ቢጠራ ምንም ግድ አይሰጠኝ። ምን እንጃ አላውቅም ብቻ እንዴት እንደሆነ እና በቃ ገርሙኛል። እኔ አንዳንድ ሰዎች በጣም ይገርሙኛል። አሁን ሰፈር ላይ ምናምን የኛ ሀበሾች ማለት ነው ሰፈር ላይ አያለሁኝ ልጆቹ የሚማሩት የመንግስት ትምህርት ቤት ነው፣ ግን ደግሞ የሁሉም ልደት ደግሞ በየአመቱ ይከበራል እና በጣም ያስቀኛል። በቃ ወይኒ ምን አለበት ብርን አስቀምጠው ቆጥበው የመንግስት ትምህርት ቤት የግል ትምህርት ቤት ቢማሩ አሁን እኮ ቢያንስ የአንደኛው ልጅ በአስራ አምስት ሺህ ወይ ሀያ ሺህ ብር ሊያወጡ ይችላሉ እና አስራ አምስት ሺህ ብር አሁን ማለት አስራ አምስት መሆን ሀያ ሺህ መሆን የሚያወጡትን ለትምህርት ቤታቸው ቢያደርጉ ይህ ዓመት ይከፍላል በአንድ ማለት ነው፣ ብታካፍሉት ለአስር ወር ይሆናል። እና በቃ እንደዚህ ነው ያቀናባብረዋለኝ። በቃ ነገሮች ማለት፣ ላለው ሰው ምንም አደለም። ልደት ቢከበር ለተቸገረ ቢሆን በቃ ማለት ይሄ መንገድ ላይ ለወደቁ ቢሰጥ እኮ ለተወሰነ ገንዘብ ችግር የለው። መቅዶንያ በጣም ብዙ ህዝብ ነው የሚተባበረ። በጣም ህዝቡ የውጭ የሚያገር ውስጥ በጣም ብዙ ሰው አለው። በቃ ሲጀመር እና ልጆችን እያስራብክ ስጠን የሚል ህግ እንትን የለም። የሆነ እንደ የፈለገው ልመና ላይ እንኳን እንደዛ ቢያስተባብሩ ማለት ነው። ታዋቂዎች እንደዚህ አድርገ ስጠን አይሉም። እውነት እንደው ግን እንዲሁም መልሶ ሰጥተውት ይሆናል ብዬ ያስባለውን ብሩን ማለት ነው። ለምን ልጆቹ ይቅርታ ይላል? እንዲ አጋስተዝ ምን ማለት ነው? ምንም ነገር ሳይኖረው ስአሁን እኔ አንዳንድ ሰው እንደ በቃ ረረረ ጭንቅላት ግን ይስራልን። አራታው ጌታ ጭንቅላታችን ክፈትልን፣ የሚደረግና የማይደረገውን ለይተን ለማወቅ ማለት ነው። ኤንዋይስ በጣም ገርሞኝ ነው የእውነት እኔ በጣም በቃ እኔ እንጃ እንዲስ ነው ለሰው ስንት አመት ስንት ስንት አመት ነው የሰራው። እኔ ራሱ በጣም አናዱኝ ገና ስሰማ ማለት ነው፣ ይህን ያህል ብር ሰጠ ለመቅዶንያ ልጆቼ ይቅርታ ብሎ ሲለ እናቴ ምን አይነት ሰው ነው ምናምን ብዬ ተቃጠልኩ። ይመቃ ለምን ልጅ ያለው ያውቃል። ልጅ የሌለውን ቢሆን ችግር የሚያውቅ ያውቃል። ልጆቹ ምን ይሉ ብሎ ነው አሁን ብድግ አድርጎ የሰጠው። እንዲህ አንድ ሰው እኳ የአረብ ሀገር ራሱ ሲኖሩ እኳ አሉ እኮ ምርጥ ምርጦች ማለት ነው። 2023 ድርሃም እኮ ቢልኩ እኮ የአንድ ወር ምናምን የሁለት ወር ቢልኩ እኮ፣ አሁን እነሱ ምንም ችግር የለውም። እሱ አሁን ስንት አመት ሙሉ በመኪና እየነዳ ቂጡ እስኪቃጠል በጉንጅ እስኪወጣበት ድረስ የተቃጠለበት ልጆቹ ምንም ደህና ነገር መቼም እንደዚህ ካላቸው በዚህ ብር ምንም ደህና ነገር የሚበሉ ሰዎች አይደሉም። ደህና ዳቦ እንኳን መግዣ ሲያሳጣቸው እንግዲህ አስቡ። መቼም ይሄ ሰው ጤነኛ ነው አይደለም። እና በሚዲያ ላይ አንዳንድ ሰው በቃ ታዋቂም ለመሆን ወይም ደግሞ የሆነ ብቻ ሰው ስለሱ እንዲያወራለት ያልሆነ ነገር አድርጎ መጀመሪያ እራሱ እንዲጎዳ ነው የሚሆነው። እና ይሄ ስለተባለ አሁን ማንም ሰው ቻታቸው በቃ ለምን እንደዚህ ያደረግ ምን ማለት ነው? በቃ የእውነት ስድብ ነው የወረደበት ቲክቶክ ላይ ማየው ምናምን። እና የእውነት ነው በቃ ማለት አንድ ሰው በተለይ ደግሞ የሚተባበርበት ሰው የሚያደርግ ከሆነ ሌላ ሰው ለዛ ድርጅት ለዛ ሰው ሌላ ሰው የሚያደርግበት የሚያደርግለት ከሆነ እና እኛ ከሌለን እስኪኖርን መጠበቅ፣ ካለን እናደርጋለን፣ ከሌለን ደግሞ አጠገባችን ያሉት የሚራቡ የሚጠሙ አሉ፣ ለእነሱ ማድረግ አይቀልም። እና ብቻ እኔ የተሰማኝ ነው። እንግዲህ ይቅርታ ጋይስ አትስጡ ማለት ሳይሆን ግን፣ ስትሰጡ አሁን አንዳንዶቹም በዛውን መልእክቱ ማለት ነው። ዝም ብላችሁ እድሜያችሁን እየጨረሳችሁ እናንተ እግሬ አሁን እንግዲህ ይህንን ፍግፍግ አደርገዋለሁ በጥፍር የፈገፍገዋለሁ ጥፍር አለኝ። እናቴ እናቴነ ቀልድ ነው። እንዲ እንደዚህ ዝፍዝፍ ሙቋ ከሆነ እናቴን ሙቋ ነው ሙቋ ነው። አሁን ይህንን ዝፍዝፍ አረግኩት ማለት ነው። ዛእንዲህ ይስ እራሳችሁን ጠብቆ በእርግጥ እኔ እንትን መዘፍዘፍ የፈለጉት ከስር የሆነ እንደዚህ ጥጥር ያለ ነገር ያመኛል፣ እና ለሱ ብዬ ነው በጨዋ አድርጌ ዘፈዘፍኩት። እንትን ያመኛል ስቆም ምናምን ማለት ነው። ከዛ ካወጣሁት በኋላ በነጭ ሽንኩርት አደርግ እና ከዛ የእንትን ምንድን ነው የሚባለው የቁስል ማሸጊያ ዋለቻ፣ በሱ አድርጌ አረግባታለሁ። ሌሎችን ጽድት አድርጌ ባዝን እንቀባለው ማለት ነው ስ አዎ። እና ታዲያ ሐኪም ቤት ላኪም ቤት ማን ይሮጣል እናቴ አይደል? ገና ትናንት እኮ ነው የመጣሁት ወደ ስራ የገባሁት። እና ታዲያ ገና ካሁን እንዴት ነው ነገሩ? እና እህቶቼ፣ እናንተም ቢሆን እድሜያችሁን ተጠቀሙበት። ልክ እንደዚህ ሰውዬ ዝም ብሎ ሳያስቡት ለቤተሰብ ያደርጉ ያደርጉ ያደርጉ እና መጨረሻቸው ልቅሶ የሚሆኑባቸው ሰዎች አሉ። ወይ ደግሞ ወይኔ ባላደረኩኝ የሚሉ ሰዎች አሉ። ግን መጀመሪያ ማሰብ ማሰብ የወጣ ነገር አይመለስም። በዚህ ሰዓት የወጣ ነገር አይመለስም እና ይሉት ይሉት በተለይ ገንዘብ ነገር ረግናትዋ ረግናትዬ እናትዋ እና እንደዛ ነው እላችኋለሁ። ለማንኛውም ሳይኖራችሁ ለሰው አታድርጉ። መጀመሪያ እናንተ በሁለት እግራችሁ ለመቆም ሞክሩ እላለሁኝ። በጣም ወዳቸዋለሁ። ባይ ባይ እና ለልጅም ጸልዩልኝ እናንተ አደኩኝ መሰለኝ፣ በቃ ተረጋግቼ ማውራት ጀመርኩኝ። እኳ የትጂ ድሮ እየጮህኩ ማውራ ሴት አሁን እንደዚህ ተረጋብሽ፣ ምንየ ነው? ግን የሆነ የጎደለ ነገር አለ። ለዛ ነው በሉቻሽ። በቃ አመሰግናል። ላይ ካሉ ጋር አራታወቅን። ሰብስክራይብም አድርጉኝ እስኪ ደስ ይበልኝ እና ሸር አርጉልኝ ላይክ አርጉ ኮሜንት ጻፉ ምናምን ነገር። በጣም ወዳችኋለሁ እና ሲኖራችሁ አድርጉ፣ ባይኖራችሁም ደግሞ የተወሰነ የተወሰነ ነው የሚደረገው። እንደዚህ ሰው ይም ደጋርጋችሁ ጅል ይመስል አትስጡ። ያ ደዛ ይሄ ጅልነት ሲበዛስ ደስ አይልም። ለማንኛውም ምን ይወዳችኋለሁ። እግሬን ዘፍዘፍ ያለው ጭንቅላቴ ሳይዘፈዘፍ ላውጣ እግሬንም፣ እናቴ በሉቻል።